ሰላም ጤና ይስጥልን። ወደ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱ መርጃዎች ይዘንላችሁ ቀርበናል። ከመርጃዎች ጋር ከናንተ ጋር መቆየውን የማን ሊብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን የአካባቢ ንጽህና አጠባበቅ ላይ ትኩረት ያደረገ ስልጠና ሰጠ። ባልደረባችን ድርጅት ደረጃ ተጨማሪ አላል የልማት ኮሚሽኑና የፕሮጀክት የትኩረት አቅጣጫ የውሃና ንጽህና አጠባበቅ ላይ ለህብረተሰቡ ግንዛቤ መፍጠር አላማ ያደረገ ነበር። ይህን የአራት ዓመት ፕሮጀክት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን በአብሽጌ ሚሻና ቀጪ ቡራ ላይ እየሰራ ቆይቷል። የስራዎቹ አላማ በንጽህና ጉድለት ከሚፈጠሩ የጤና ችግሮች ተማሪዎችና ማህበረሰብን መጠበቅ መሆኑ ነው የተገለጸው። ለተቀመጠው አላማም 16 ትምህርት ቤቶች ላይ 1600 ተማሪዎች ተጠቃሚ አድርጎ እየሰ እየተሰራ እንደሚገኝ አስታውቋል። ይህ ፕሮጀክት ከካናዳ መንግስት በተገኘ የገንዘብ ድጋፍ እየተሰራ ሲሆን የግንዛቤ ማስጨበጫ ስልጠናው የዚህ ፕሮጀክት አካል ነበር። ስልጠናውን በአራት የተለያዩ ቀናት በካናዳ በመጡ ባለሙያዎች በማዕከላዊ ኢትዮጵያ ከሚገኙ ሶስት ወረዳዎች ለተውጣጡ 18 ለሚሆኑ የፕሮጀክቱ ሰራተኞች ተሰጥቷል። በልማት ኮሚሽኑ የዋሽ ፕሮግራም ማናጀር የሆኑት ቸርነት ብርሃኑ እንደገለጹት ልማት ኮሚሽኑ በአሁኑ ሰዓት በርካታ የልማት ስራዎችን እየሰራ ይገኛል። የከርሰ ምድር ውሃ ቁፋሮ ከስራዎቹ መካከል አንዱ ነው። የንጽህና አጠባበቅና ግንዛቤ ማስጨበጫ ስልጠናዎች በመስጠት ማህበረሰቡና የግል ንጽህናውን በአግባቡ እንዲጠብቅ የማስቻል ስራ ለማስኮምሽኑ እየሰራ እንደሚገኝም አክለዋል። በኳስት ፕሮጀክት ናውሌጅ ኤንድ ሪሰርች አድቫይዘር በአለሙያ የሆኑት ዩቶ ቱት በበኩላቸው ፕሮጀክቱ በዋናነት የአቅም ግንባታ ስራዎች ላይ በትኩረት እየሰራ ይገኛል ብለዋል። ከልማት ኮሚሽኑ ጋር ማህበረሰቡ በተመጣጣኝና አቅማቸው በሚፈቅደው መጠን ንጹህ የመጠጥ ውሃ እንዲያገኙ ለማድረግ እንዲሁም በፕሮጀክቱ ያሉ ሰራተኞች በቂ ስልጠና በዋይ ዙሪያ እንዲያገኙ በማድረግ እነሱ ደግሞ ማህበረሰቡን እንዲያስጠኑ አቅማቸውን ለማሳደግና ለማብቃት እየተሰራ መሆኑን ተናግረዋል። ማህበረሰቡ ባለው ነገር ንጽህናውን እንዲጠብቅ የሚያስችል ስልታዊ አቅም ግንባታ በመስጠት ጤናቸውን በራሳቸው መንገድ እንዲያሳድጉ ማድረግ ይጠበቅብናል ያሉት ባለሙያው የተሰጡ ስልጠናዎች ይህንን ከማድረግ አንጻር ይበል የሚያሰኝ የባህሪ ለውጥ በማህበረሰቡ ላይ እንዲታይ ማስቻሉን አንስተዋል። ይህም ስልጠና የበለጠ የሰራተኞችን አቅም በማሳደግ የማህበረሰብን ግንዛቤ ከፍ ለማድረግ የሚረዳ ስልጠና ነው በማለትም ተናግረዋል። መረጃውን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሚዲያ እና ሕዝብ ግንኙነት ዘርፍ አገኘ ነው። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ያገኘናቸው መረጃዎች እናልፋለን ሬቨረንድ ፍራንክሊን ግርሃም ዩክሬን የአሜሪካን የተኩስ አቁም ስምምነት መቀበሏን ተከትሎ ከዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ጋር ውይይት አደረጉ። የሰማሪ ተምፐርስ ዋና ስራ አስኪያጅ የሆኑት ፍራንክሊን ግርሃም እና የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ በባለፈው ሳምንት አርብ ነበር በሀገሪቱ ስላለው ሰላምና የሰላም ድርድር አስመልክቶ ውይይት ያደረጉት። በሁለት ሺ ሃያ ሁለት ሩሲያ የከፈተችውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ፣ በሚሊዮን የሚቆጠሩ ተፈናቅለዋል። በዚህም ጦርነት ውስጥ ሰማሪ ታምፐርስ በጦርነቱ ለተጎዱ ዩክሬናውያን ሰብዓዊ ድጋፍ በማድረግ ከፍተኛ አስተዋጽኦ የተጫወተ ሲሆን ከ120 ቶን በላይ ምግብ፣ ከ117 ሚሊዮን ሊትር በላይ ውሃ፣ የህክምና እርዳታዎችና 1.1 ሚሊዮን መጽሐፍ ቅዱሶችን ድጋፍ አድርጓል። ድርጅቱ ወደ 10 ሚሊዮን የሚጠጉ ዩክሬናውያን እንዳገዘም ይገመታል። በማበሬት ስስር ገጻቸው ላይ ፍራንክሊን ግራም ከዩክሬን ፕሬዚደንት ቪላዲሚር ዜሌንስኪን ጋር አውርቼ ነበር። በዚህ ወሳኝ ጊዜ ላይ ሀገራዊ ጸሎት ጥሪ እንዲያቀርቡ አጽኖ ሰጥቻለሁ። ይህንን ለዩክሬናውያን ብቻ ሳይሆን ለሩሲያን፣ ለመላው ዓለም ህዝብ ጭምር የምለው የክርስቶስ ቤተ ለሰላም ለመጸል ላይ በጋራ መቆም አለብን። የብዙ ሰዎች ህይወት አልፈዋል። ፕሬዚዳንት ዶናልድ ትራምፕ ልክ ናቸው። ጦርነቱ መቆም አለበት። የእግዚአብሔር እርዳታ ያስፈልገናል ሲሉ አስፍረዋል። የዩክሬን ፕሬዝዳንት የሆኑት ቭላዲሚር ዜሌንስኪን በበኩላቸው በስልክ ከፍራንክሊን ግርሃም ጋር ስላደረጉት ቆይታ ይፋ አድርገዋል። ዩክሬንና ዩክሬናውያንን እየደገፉ ስላሉ እናመሰግናለን። ለፍትህና ዘላቂ ሰላም ስለወሰድነው የመጀመሪያ ስኬታማ እርምጃ ማለትም በዩክሬንና በአሜሪካ ተወካዮች በሳውዲ አረቢያ ጅዳ ስለተካሄደው ስብሰባ ነግሬያቸዋለሁ። የእኛ ሀገር ከማንም በላይ ሰላምን ትፈልጋለች። ለዛም ነው ዩክሬን የአሜሪካን የተኩስ አቁም ስምምነት የተቀበለችው። ይህ የሰዎችን ሕይወት ለማዳን ጥሩ እርምጃ ነው። የጦር እስረኞችና የታገቱ ንጹሐንን ማስለቀቅ እንዲሁም ልጆችን ማስመለስ ከምንወስዳቸው እርምጃዎች አንዱ ነው። ሩሲያ ጦርነቱ እንዳይቆም ሰበብ እየፈለገች ነው። ነገር ግን ግፊትና አንድነት ለውጥ ሊያመጣ ይችላል። ለፍራንክሊን ግራም ድምፅ ትልቅ ዋጋ አለን። በድጋፉም ላይ እንተማመናለን። ለዩክሬንና ለሰላም ስለምታደርጉት ጸሎት እናመሰግናለን በማለትም አስፍረዋል። መረጃውን ከክሮስዋ ካገኘ ነው። ከዩክሬን ዜናዎች ሳንወጣ ዩክሬን የጦር መሳሪያ ለመታጠቅ ፈቃደኛ ያልሆነ ወታደሯና አሰረች። ባልደረባችን ያደት የመላኩ ተጨማሪ አላት መሰረቱን ኖርዌይ ያደረገ እና በእምነት ነጻነት ላይ የሚያተኩር ድርጅት ዩክሬን መሳሪያ ለመታጠቅ ፈቃደኛ ያልሆኑ ወታደሮቿን በማሰር ላይ እንደምትገኝ አሳውቋል። ፎረም አስራ ስምንት ሰምቼክ የተሰኘውን ወጣት ባለትዳር እንደ ማሳያነት ተጠቅሞታል። በሰላሳዎቹ መጀመሪያ ላይ የሚገኘው ሰምቼክ የባፕቲስት ቤተ ክርስቲያን አባል ሲሆን ጥቃት በማውገዝ እንደ ኢሮፓያን አቆጣጠር ከ ሁለት ሺህ አስራ ሁለት ጀምሮ በመስበክ ይታወቅ ቃል በ2022 ማብቂያ ላይ ለጦርነት ሲመለመል መሳሪያ ሳይታጠቅና ሳይተኩስ ሀገሩን በጦርነት ለማገልገል ተስማምቶ ነበር። ይሄ በውትድርናው ዓለም የተለመደ አሰራር መሆኑን ተከትሎ በወቅቱ በስልጣን ላይ የነበሩት መልማዮቹ በሰምቼ ከሀሳብ ተስማምቶ ነበር ወደ ጦርነት ሜዳ የላኩት። ከአመት በኋላ በጦር ሜዳ በነበረበት ጊዜ ሰምቼ ከሌሎቹ የቡድን አባላት ጋር የጦር መሳሪያ እንዲታጠቅ ትዕዛዝ ይሰጧል። ምንም እንኳን ከአመት በኋላ በዋስ ቢለቀቅም የተሰጠውን ትዕዛዝ አልቀበልም ማለቱ ለእስር ዳርጎት ነበር። በጦር ሜዳ የሚሰጠው ትዕዛዝ ባለመታዘዝ የተከሰሰው ሰምቼክ ጥፋተኛ ተብሎ የአምስት ዓመት እስራት ተፈርዶበታል። ሰምቼ በባለፈው አመት ይግባኝ ብልም ይግባኝ ጥሪውን የሰማለት የሕግ አካል አልነበረ። ለፍርድ ቤት ባስገባው ይግባኝ ወደ ጦር ሜዳ ለመግባት መስማማቱ ጦር መሳሪያ ለመታጠቅ እንደማያስገድዶ ከመዋጋት ውጭ እቃዎችንን መጠገን፣ ምሽጎችን መስራት፣ የቆሰሉትን መጓጓዝና ስንቅ መቀበልን ጨምሮ ሌሎች አገልግሎቶችን መስጠት ይችል እንደነበረ አሳውቋል። ሆኖም በዋስ ከተፈታ በኋላ በያዝነው የፈረንጆቹ አመት መጀመሪያ ወር ላይ ነው የአምስት አመት እስራት ተፈርዶበት ወይን የገባው። የዩክሬን ጠቅላይ ፍርድ ቤት የሰምቼክን ጉዳይ ለመስማት ፍቃደኛ አልሆኑም። የሰምቼክ ቤተ ክርስቲያን አባል የሆኑ ግለሰብ ለፎረም አስራ ስምንት ሲናገሩም ይህ መፈጠሩ እጅግ በጣም አስደንግጦናል። ሰውን መግደል አልፈለገም። የእሱንና የቤተ ክርስቲያናችንን አቋም እንደግፋለን። የኛ አስተምሮ እንደዚህ ነው ብለዋል። እንደ ፎረም 18 ዘገባ ብዙ ክርስቲያኖችና የህዋ ምስክር እምነት ተከታዮች በተመሳሳይ ምክንያት ለእስር ተዳርጓል። መረጃውን ከክርስቲያን ቱዴ ያገኘ ነው። ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በአሜሪካ ሰባት ግዛቶች በተከሰተ አደገኛ አውሎ ንፋስ የሟቾች ቁጥር እያሻቀበ መምጣቱ ተገለጸ። በአሜሪካ ሰባት ግዛቶች በተነሳ አውሎ ንፋስ ምክንያት ህይወታቸውን ያጡ ሰዎች ቁጥር ቢያንስ አርባ መድረሱን የአገሪቱ የዜና አውታሮች ገልጸዋል። ይህም አውሎ ንፋስ በመቶ ሺህ የሚቆጠሩ ዜጎች የመብራት አገልግሎት እንዲቋረጥባቸው አድርጓል። አውሎ ንፋስንና ስደድሳትን ጨምሮ አስቸጋሪ የሆነ የአየር ሁኔታ በሚዞሪ፣ አርካንሳስ፣ ቴክሳስ፣ ኦክላሆማ፣ ካንሳስ፣ አላባማና ሚሲሲፒ ያሉ ነዋሪዎችን አደጋ ላይ ጥለዋል። ሚዞሪ የ12 ዜጎችን ሞት ማስመዝገብ በአደጋው ግንባር ቀደም ተጠቂ መሆኗን ኤንቢሲ አስነብቧል። በካንሳስ ግዛት ቢያንስ ስምንት ሰዎች ህይወታቸው ያለፈ ሲሆን የአውሎ ንፋስ አቧራ አካባቢ መሸፈኑን ተከትሎ ወደ 55 የመኪና አደጋዎች ደርሰው ብዙዎች ተጎድተዋል። መረጃውን እስካጠናከርንበት ጊዜ ድረስ በአርካንሳስ 29 ጉዳቶች ተመዝግበዋል። በሚሲሲፒ የስድስት ሰዎች ህይወት ሲያለፍ 27 ጉዳቶች ተመዝግበዋል። 219 ዜጎች ሲፈናቀሉ፣ 8 ሺህ የሚያሉት ኤሌክትሪክ ኃይል አቅርቦት ተቋርጦባቸዋል። የሰደድ እሳት ሰለባ በሆነች ኦክላሆማ የአራት ሰዎች ህይወት ማለፉ ተረጋግጠዋል። ሰደድ እሳቱ 293 ቤቶችንና ህንፃዎችንም አውድመዋል። በቴክሳስ የአራት ሰዎች ህይወት ያለፈ ሲሆን ያሉ ንፋስ ጭቃቅ ተከትሎ የተፈጠሩ የመኪና አደጋዎች አስተዋጽኦ እንዳደረጉም ተጠቅሷል። በአላባማ በአውሎ ነፋስ አማካኝነት የሶስት ሰዎች ህይወት አልፈዋል። በግዛቶቹ በሶስት ቀናት ውስጥ ከሰባት መቶ ሀምሳ በላይ አውሎ ነፋሶች ተመዝግበዋል። መረጃውን ከክርስቲያን ፖስት አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት ኢማኒ ሌብሶ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ